ኑራ ትሰኛለች። በየሰርግ ቤቱ የተለያዩ ጭፈራዎችና ዘፈኖችን በማቅረብ ትታወቃለች። ከለታት በአንዱ ቀን ግን የሰርግ ቤት ጭፈራዋን እያከናወነች ሕይወቷን ሙሉ በሙሉ የቀየረው ክስተት ተከሰተ። ሻድ መልቲሚዲያ ፕሮዳክሽን አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የሻድ መልቲ ሚዲያ ፕሮዳክሽን ተከታታለች እንደምንሰነበታችሁ። በዛሬው መሰናዶችን መግቢያው ላይ እንደገለጽነው እናስቀኛችሁ እውነተኛ ታሪክ ኑራ ስለምትባል ሚስት ሲሆን እስከ ፍጻሜ ድረስ አብራችሁን ቆዩ። ኑራ ትሰኛለች። በየሰርግ ቤቱ የተለያዩ ጭፈራዎችና ዘፈኖችን በማቅረብ ትታወቃለች። ከሌታት በአንዱ ቀን ግን የሰርግ ቤት ጭፈራዋን እያከናወነች ህይወቷን ሙሉ በሙሉ የቀየረውን ክስተት ተከሰተ። ያጋጠማትን ከራሱ አንደበት እንስማው። ኑር እባላለሁ ከሀያ አምስት ዓመታት በፊት በሀገራችን አሉና ወቅ ከተባሉ ዘፋኞች ሰርታ ነበርኩ። በየጊዜው በርካታ ሀብታም ከሆኑ ሰዎች ሰርጋቸው እንዳደምቅላቸው እጠራለሁ። በዛ ስራ የማገኘው ገቢ ትንሽ አልነበረም። በአጭር ጊዜ ውስጥ ሀብትን ተጎናጸፍኩ። በዛውም ልክ ታዋቂነት የጨመረ። አንድ ቀን እኔና ቡድኖቼ የእረፍት ሳምንታችን ላይ ነበር። ስልክ የጠራ አነሳሁት። ድምጿ ግራ የሚያጋባ ሴት ነበረች። በዛኑ ምሽት መጥቼ በልጇ ሰርግ ላይ እንድዘፍን ስራ አቀረብችልኝ። የእረፍት ጊዜ ላይ ስለሆንኩኝ ጥያቄዋን ውድቅ ለማድረግ አስቤ ነበር። ነገር ግን የምትጠይቅኝን ሁለት እጥፍ እከፍልሻለሁ አለች። ወዲያውኑ ተስማሙ። የቤቱን አድራሻ ሰጠኝ። ስልኩን ዘጋችሁ። ወደ ስራ ባልደረብ ውጭ ስልክ መደወል ጀመርኩ። ማረፍ ስለፈለጉ ወደ ኋላ መነቱ። በመጨረሻ ግን የሚያገኙትን ብር ስነግራቸው ተስማሙ። መኪናችንን አስነስተን በምሽት ወደ ተሰጠን አድራሻ ሄድን። መንገዱን ሙሉ ልቤ አልረጋጋሪ። ምን እንደሆነ ባላውቅም ከሌላው ጊዜ በተለየ ልቤ ጨንቀው። ምንም ማለት ስላልፈለግኩ በዝምቴ ቀጠልኩት። የተሰጠን አድራሻ ራሱ ግራ ያጋባል። ራቅ ያለና ማንም የማይኖርበት ይመስላል። ድቅድቅ ጨለማውን ተጨምሮ ቦታውን ማግኘት አስቸጋሪ ሆነብን። ቢሆንም እስክናገኘው ድረስ መንገዳችንን ቀጠልን። በመጨረሻም ደረሰ። ስንደርስ ውጭ ላይ ብዙ ሰዎች አየ። ዘፈኑ ጭፈራው ደምቆ ነበር። ቤቱ ከሚባለው በላይ የሚያምርና በመብራቱ ተሸበረቀ ነበር። ወደ ውስጥ ዘልቀን ገባን። እዛ ያሉ ሰዎች አለባበሳቸው ግራ ያጋባል። የተለመደ ልብስ አይደለም። በስልክ ያነጋገረችኝ ሴትዮ ልትቀበለኝ መጣች። በድምጿ እሷ እንደሆነች ያስታውቃል። ጉንጭን ስትስመኝ ቆዳዋ ልክ እንደ ድንጋይ የደረቀ ነበር። ስጤ ላይ ግራ መጋባት ስሜት ሊሰማኝም፣ ችላ አልኩት። ልብሳችንን ወደ ምንቀይርበት ዝግጅት እስኪጀመር የምናርፍበት ክፍል አሳይታን ሄደች። እኛም ተዘጋጃጅተን ሰርጉን ለማድመቅ ለመዝፈንና ለመጨፈር ወደ ዝግጅት ቦታ ሄድን። መዝፈን ጀመርኩት። ሰዎች እየበዙ መጡ። መዝፈን በቀጠልኩ ቁጥር ግራ የሚያጋባ ጭፈራ ይጨፍራሉ። ሁኔታቸው በጣም ያስፈራል። ፍርሃቴን በውስጥ ያምቅ ያስኩኝ። እኔም መዝፈኔን፣ ባልደረቦችም መጨፈሩን ተያይዘውታል። በድንገት አንዷ ጓደኛዬ ራሷን ስታ መሬት ላይ ተዘላለች። ምን እንደሆነች ልጠይቅ ስዞር ሌላኛው የስራ ባልደረባዬ በደንጋጤ ፈዞ ወደ የሆነ ነገር እየተመለከተ ቆሟል ፊቱን እንዳባጥቆታል፣ ፍርሃት ፊቱ ላይ ይነበባል። ሞት የመጣበት ይመስል ደርቆ ባለበት ይመለከታል። ድጋሜ እሱ ወደሚመለከትበት አቅጣጫ ፊቴን አዞርኩ። ያየሁትን ማመን አልቻልኩም። እነዛ እየዘለሉ እየጨፈሩ ያሉ ሰዎች እግራቸውን ተመለከትኩ። እግራቸው ግን የሰው እግር አልነበረም፣ ይልቁንስ የፍየል እግር ነበር ያላቸው። መንቀጥቀጥ ጀመርኩ። እንዳወቀም ቢያውቁ መፍራታችንን ቢያስተውሉ መቼም ቢሆን በህይወት አይለቅኑ እንደምንም ፍርሃቴን ደብቄ ለባልደረቦቼ በህይወት መቆየት የምትፈልጉ ከሆነ ምንም እንዳልፈራችሁ፣ ምንም እንዳልተፈጠረ አስመስሉ አልኩኝ። ምንም ያህል ቢፈሩ ቢደነግጡ፣ ያላቸው አማራጭ እሱ ነውና ማስመሰላቸውን ቀጠሉ። ራሷን ስታ የወደቀችው ጓደኝን አስተውሏት ወደኛ ቀረቡ። ከነሱ መሃል አንዷ ምን ተፈጥሮ ነው ብላ ጠየቀችኝ። ፍርሃት እያንቀጠቀጠኝ አይኗን እየተመለከትኩ አይ ምንም አይደለም፣ ትንሽ ደከም ብሏት ነው ማረፍ ትፈልጋለች አልኳት። ልጅቷን ተሸክመን ወደ ማረፊያ ክፍላችን ሄድን። ከትንሽ ቆይታ በኋላ ልጅቷ ነቃች። እንደነቃች እየጮኸች እግሮቻቸው ነታችኋል ምንድን ናቸው እያለች ጠየቀች። ሁላችሁም ያያችሁት ተናች ያለሁ ነገር ግን ስራችንን መቀጠል አለብን። ምንም ብታዩ ፍርሃታችሁን ደብቁ። የጅኖች ሰርግ ላይ ሳንመጣ እንቀርብ። የፈጀር አዘን የፈጀር አዘን ሁለት ሰዓት ብቻ ነው የቀረ። እስከዛ ድረስ ማስመሰላችንን እንቀጥል ብለን ተስማማል። ወደ መድረኩ ሄደን ምንም እንዳልተፈጠረ መዝፈንና ማስጫፈር ጀመርን። መዝፈኔን በቀጠልኩ ቁጥር እነሱ አጨፋፈራቸውን ይጨምራል። የሚያስፈራ አጨፋፈር፣ አስፈሪ ድምፅ መሯት ጀመሩ። አሁንም ሲዘሉ እግራቸው የፍየል ነበር። ጓደኛ ያልቻለች ጩኸቷን አቀለጠችሁ። ሁሉም ወደ እኛ ዞሮ ማፍጠት ጀመሩ። ማድረጉ ነገር ጠፋኝ። መላ አካላቴ በላብ ታመቀ። የተንቀጠቀጥኩ የሁሉም መጠጊያ ወደ ሆኑ አላህ ዱዓ ማድረግ ጀመርኩ። አላህ ከዚህ ችግር ካወጣኝ ድጋሜ እንደማልዘፈን ቃል ገባሁ። በዛችው ቅጽበት ያ ውብ የሚባለው የፈጅር አዛን ድምፅ ተሰማ። በድንገት የቤቶቹ መብረት ጠፉ። ሁሉም ተሰወሩ። እቃችንን ሰብስበን በሩጫ ከቤቱ እየሮጥን ወጣን። በመጀመሪያው ቅጽበት ማወቅ ነበረብ። ግራ የሚያጋባ ቤት፣ ግራ የሚያጋቡ ሰዎች ተከበው መገመት ነበረብ። ውስጤ የሚነግረኝን ማዳመጥ ነበረብ። እንደ ድንጋይ በደረቀ ከንፈሯ ጉንጬን ስስመኝ ሰው እንዳልሆነች መገመት ነበረብ። መስፈኑን እንዳታቆም ዘፈንሽን ወድጄዋለሁ እያሉ ጆሮ ሌሲያሽ ወቃሽ መገመት ነበረብ። ማረፊያ ክፍል ነው ብለው ለመቶ ዓመታት አመታት ማንም ያልኖረበት ክፍል የሚመስል ባረጃ አልጋ፣ ቦታ ሁሉ በአቧራ የተሞላ ሳይ መገመት ነበረብኝ። ነገር ግን እኔ እግራቸውን እስከማየ ድረስ ማመን አልፈለግኩም ነበር። ያለን የሌለን ኃይላችንን ተጠቅመን እየሮጥን ሳለ ከፊት ለፊታችን አንድ ሰው እያፈጠጠብን አየን። እኛም ወደ እሱ አየን። ጅን መስለኗል። እኛም ጅን መስሎን ባይነቁባኛ ነበር የምናየው። ከዛም እንዲህ አለ እዚህ ያረጀ ቤት ውስጥ ምን ሰራላችሁ? ያለው አልገባኝም ነበር። ፊትና ዙሬ ያ መጀመሪያ የገባንበት በመብራቶች ያሸበረቀው ቤት አሁን ላይ ያረጀ ምስቅልቅል የወጣ ቤት ነው የተፈጠረው። ሁሉ ነገር ነው እንዲህ ማለት በእርግጥ ይሄ ቤት ለመቶ ዓመታት ማንም ያልኖረበት የተተወ ቤት ነው፣ ጅኖች ነው የሚኖሩበት ተብሎ ይታመናል። ያ ክስተት ህይወቴም ሙሉ ለሙሉ የቀየረው ከዛን ጊዜ ጀምሮ አንድም ቀን ሰላቴን ተች አላውቅም። መስዋዕት አነበረም ሰግቶ ኡምራና ሀጅ አረኩኝ። ዳግም ላልዘፍን ቃል ገባው። ሙሉ ሰዓቴን አላህን በመገዛት ማሳለፍ ጀመርኩ። አሁን ላይ መለስ ብዬ ያን ምሽት ሳስታውስ ምን ያህል ዝንጉ እንደነበርኩ ራሴን ታዘብኩ። አልሐምዱሊላህ ህይወቴን የቀየረው ድጋሚ ወደ አላህ እንድቀርብ ያደረገኝ ክስተት ነው። እንዲህ በማለት ያጋጠማትን ክስተት በዚህ መልክ ነግራናለች። የዛሬ ፕሮግራማችን ይህንን ይመስል ነበር። ይቻለ ከታሪኩ ብዙ ነገር እንደምትማሩ ተስፋ እናደርጋለን። ቪዲዮን ላይክ፣ ሼር እንዲሁም ለቻናላችን አዲስ ከሆኑ ሰብስክራይብ ማድረግ እንዲያደረሱ። የሻድ መልቲሚዲያ ፕሮዳክሽን የሶሻል ሚዲያ ፔጃችንን በመከታተል ስሮቶችን ማግኘት ይችላሉ። ሻድ መልቲሚዲያ ፕሮዳክሽን የሁለ ጊዜ መውጫችን